ሰላም እግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የልማትና ክርስቲያናዊ ተራድኦ ኮሚሽን ቅድስት ቤተ ክርስቲያንን በዓለም አቀፍ ደረጃ ተደማጭና ተደራሽ የሚያደርጉ ሥራዎችን እያከናወነ እንደሚገኝ ተገለጸም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ከተለያዩ ዓለም አቀፍ ድርጅቶችና ተቋማት ጋር በሚመሰርተው ግንኙነት የቤተ ክርስቲያኗን ስርዓተ እምነት የማያፋለሱ የሀገርን ሕግ የማይጥሱና የማህበረሰብን የአኗኗር ባህል ያከበሩ አጋርነቶቹን በመመስረት የተለያዩ የተራድኦ ስራዎችን እየሰራ እንደሚገኝ ተገልጿል። ማህበራዊ ሰብአዊና ሌሎች የልማት ስራዎችን እያከናወነ የሚገኘው የልማትና ተራድኦ ኮሚሽኑ ከተለያዩ አጋር አካላት ጋር በመስራት ከሚያከናውናቸው የተራድኦ ስራዎች በተጨማሪ የቅድስት ቤተ ክርስቲያንን ዲፕሎማሲያዊ ግንኙነት እያጠናከረ እንደሚገኝም ተመላክቷል። ኮሚሽኑ ቅድስት ቤተ ክርስቲያንን በዓለም አቀፍ ደረጃ ተደማጭና ተደራሽ የሚያደርጉ ስራዎችን እያከናወነ እንደሚገኝ የተገለጸ ሲሆን በዚህም ምክንያት በዓለም አቀፍ ደረጃ ተሸላሚ መሆን እንደቻለችም ተገልጿል። ዝርዝር ዘገባውን በአብይ ዜና መርሃ ግብራችን የምናቀርብላችሁ ይሆናል። መንፈሳዊ ሚዲያዎች ዘመኑን የዋጁ መሆን እንደሚገባቸው ተጠቆመ። መንፈሳዊ ሚዲያዎች ያላቸውን የተመልካች ቁጥር ለመጨመር ጥራት ያላቸው መረጃዎችን ማቅረብ፣ በሁሉም የማህበራዊ ሚዲያዎች ላይ ንቁ ተሳታፊ መሆንና በጋራ መስራት ላይ ሳይንሱ ይመክራል የሚሉት ጋዜጠኛ ሻምበል ጥላሁን ተቋማቱ በዋነኛነት ያለባቸውን ክፍተት ሊመለከቱ እንደሚገባም ጠቁመዋል። ጋዜጠኛ ሻምበል አክለውም ሚዲያዎች የማስተማር የማሳወቅና መረጃ የመስጠት ተልዕኮን ያነገቡ መሆናቸውን በማንሳት መንፈሳዊ ሚዲያዎችም ዘመኑን የዋጁ መሆን እንደሚገባቸው አሳስበዋል። ዝርዝር ዘገባውን በአብይ ዜናችን የምናስደምጣችሁ ይሆናል። የአንቀጸ ሕይወት የአራቱ ጉባኤያት ትርጓሚ መጻሕፍት ምስክር ጉባኤ ቤት ለመጀመሪያ ጊዜ ያስተማራቸውን የመጻሕፍተ ሊቃውንትና የመጻሕፍተ መነኮሳት መምህራንን ሊያስመረቅ መሆኑ ተገለጸም። በሰሜን ሸዋ ሀገረ ስብከት በደብረ ብርሃን በጠባሴ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ስር የሚገኘው የአንቀጸ ሕይወት የአራቱ ጉባኤያት ትርጓሚ መጻሕፍት ምስክር ጉባኤ ቤት ለአራት ዓመታት ያክል ያስተማራቸውን የመጻሕፍተ መነኮሳት እና የመጻሕፍተ ሊቃውንት መምህራንን የፊታችን እሁድ ሚያዝያ 19 ቀን እንደሚያስመረቅ አስታውቋል። በርካታ ደቀ መዛሙርትን እያስተማር የሚገኘው ጉባኤ ቤቱ ለመጀመሪያ ጊዜ ስድስት መምህራንን የሚያስመርቅ ሲሆን በቀጣይ ከዚህ በተሻለ መልኩ በርካታ ደቀ መዛሙርትን በማስተማር የቤተ ክርስቲያን አገልጋዮችን ለማፍራት እንደሚሰራም አስታውቋል። መረጃው በማህበረ ቅዱሳን የደብረ ብርሃን ማዕከል ነው። እጨጌ የወላይታ ሀገረ ስብከት ሚዲያ ማዕከል ምስረታ መርሃ ግብር ተካሄደም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወላይታ ሀገረ ስብከት ሚዲያ ማዕከል ምስረታ መርሃ ግብር በዛሬው ዕለት የሀገረ ስብከቱ ሊቀ ጳጳስ ብፁ አቡነ ይስሐቅን ጨምሮ የተለያዩ የስራ ኃላፊዎች በተገኙበት ተካሂዷል። እጨጌ በሚል የተሰየመው የሀገረ ስብከቱ ሚዲያ በሀገረ ስብከቱ የሚከናወኑ መረጃዎች፣ ትምህርተ ወንጌልና ሌሎችም ጉዳዮችን የሚዘገብበት መሆኑም ተገልጿል። በዕለቱም የሀገረሱ ከቱሊቀ ጳጳስ ብፁ አቡነ ይስቅ ሚዲያው ትምህርተ ወንጌልና ጠቅላላይ ቤተ ክርስቲያንን መረጃ በተጣራ መንገድ ለምእመናን ለማድረስ እጅግ በጣም አስፈላጊ ነው ሲሉም ገልጸዋል። መረጃው በማኅበረ ቅዱሳን የወላይታ ማዕከል ሚዲያ ክፍል ነው። ለዕለቱ የያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረም። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሬ ጣቢያችን መሰናዶች ጋር መልካም ቆይታም